ለጋራ አካባቢ ስንመጣ ሁላችንም የምናውቀው ቤት ነው። ጃፋር የመጽሐፍ መደብር እንግዲህ ለበርካታ ዓመታት መጽሐፍትን በማሳተብ እንዲሁም መጽሐፍቶችን በማቅረብ ቆይቷል። በአዲስ አበባም በተለያዩ አካባቢዎች ቅርንጫፎችም አሉት። አሁን ላይ ደግሞ በአዲስ መልክ በአዲስ መንገድ የመጽሐፍ መደብሩ መቷል። ምንድ ነው አዲሱ ነገር የሚለውን ወደ ውስጥ ገብተና የምንመለከተው፣ አብራችሁ ቆዩ። ሰላም እንዴት አለሽ? ማን ልበል? እንተዋወቅ። ቅድስት ትባላለሁ። እሺ እንግዲህ ወደዚህ መጽሐፍ መደብር መጣሁ፣ ደግሞ አየሁ የተወሰኑ ነገሮችን ልክ ሱፐር ሱፐርማርኬት የሚመስል አይነት መልክ አለውእና እስኪ ስለ አዲሱ መጽሐፍ መደብራችሁ ንገሪኝ። ይሄ መጽሐፍ መደብር እንዳልሽው ሱፐር ማርኬት ታይፕ ተደርጎ የተሰራ ነው። እንዳየሽው እያንዳንዱ መጽሐፍ የራሱ የሆነ ክላሲፊኬሽን አለው። የትምህርት አጋዥ መጽሐፎች አሉ፣ የውጭ መጽሐፎች አሉ የታሪክ መጽሐፎች አሉ። ባዮግራፊ መጽሐፎች አሉ። ከአሁን በፊት የነበረው አሰራራችን ሁሉም መጽሐፎች በአንድ ሸልፍ ላይ ተደርገው አንባቢ ርዕስ ይዞ መጥቶ ፈልገሽ ነበር ምታወጭ የነበረው። አሁን ግን ኤቭሪ መጽሐፎች ሁሉም የራሳቸውን ቦታ ይዘዋል። አንባቢ ሄዶ እነዚህን ታይትሎች አይቶ የሚፈልገውን መጽሐፍ ው እንደምታየው በዚህ መልኩ የመረጠ እንዲያነሳ አድርገን የተሰራ ነው። አሁን እንደምታዩ እዚህ ጋር ባዮግራፊ መጽሐፎች አሉ። እዚህ ጋር የታሪክ መጽሐፎች አሉ። ከኋላሽ እዚህ ጋር ደግሞ የውጭ መጽሐፎች አሉ። ሚክስድ ቤስት ሴለርስ፣ ፖፑላር ፊክሽን የሆኑ የውጭ መጽሐፎች ናቸው። እዚህ አካባቢ ያለ በዛ በቀኝ ሳይድ ደግሞ ከአንደኛ ክፍል እስከ 12ተኛ ክፍል ያሉ ከዛም በኋላ 12 ተፈት ነው ደግሞ ወደ ዩኒቨርሲቲ ለሚገቡ ተማሪዎች ሁሉም አጋዥ መጽሐፎች ናቸው ያሉት። እዚህኛው ሼልፍ ላይ ደግሞ እንደምታዩው የዩኒቨርሲቲ ሌቭል ላይ ከደረሰ በኋላ ተማሪ አጋዥ የሆኑ መጽሐፎች ናቸው። አካውንቲንግ፣ ኢኮኖሚክስ፣ ኢንጂነሪንግ፣ አይቲ፣ ሜዲሲን፣ ጂኦግራፊ እንዳውም ሌሎችም የተለያዩ አይነት ሰብጀክቶች፣ የውጭ መጽሐፎች በእንግሊዝኛ የተጻፉ አጋዥ መጽሐፎች ናቸው ከዚህ በኋላ ያሉት ቀደም ሲል እዛ ጋር ነበር የምንገዛው ና መጽሐፎቹን ለማየትና ለመምረጥ እንኳን የምቸግር ነበር። አንደኛ ብዙ ሰው ይገባል፣ ሰው ይደራረባል። ይህም መጽሐፍ ስጠኝ ብሎ ለማየት እንኳን እንትን ይል ነበር። አሁን ግን እንደዚህ ስናይ አንደኛ ስትገቢ ሳቢ ነው፣ በራሱ ውበት አለው። ከዛ ደግሞ መጽሐፎቹን በእያንዳንዱ በየቦታው ስለሆነ እንደዚህ ተጽፎ የምታገኛቸው የምትፈልጊው መጽሐፍ መርጠሽ ትወስጃለሽ። አዳዲስ መጽሐፎችም ካሉ እንደዚሁ የምትፈልግ ቦታ ላይ ሄደሽ መርጠሽ መግዛት ትችላለሽ። በጣም ሰፊ ነው። ከሁሉም አይነት መጽሐፍ ከአማርኛም፣ ከእንግሊዘኛም፣ ከፊክሽንም ነን ፊክሽንም ከሁሉም አይነት መጽሐፍ በአንድ የምናገኝበት ቦታ ነው እና በጣም ደስ ይላል። አንዴ መጥቼ ገዛው በቃ፣ ከዛን ጊዜ ጀምሮ እየተመላለስኩ ነው። መጽሐፎቹ ውጭ ሄጄ ገዛቸዋል የምላቸውን መጽሐፍ እዚህ በቀላሉ አገኛቸዋለሁ። የተደራጀበት መንገድ በጣም ደስ ይላል። ሁሉም በየፈርጁ ነው የተቀመጠው። እንደገና ደግሞ ሳቢ ነው። እንደውም ያው ውጡቷ አይለም ብዙ ርዕሶችን በማየት ምናምን በሳይኮሎጂ ሁን፣ በህግ ሁን፣ በሃይማኖት ሁን እና ደስ በሚል ሁኔታ ተቀምጧል። በአመራረጥም ደግሞ በጣም የተስተካከለው ሁኔታ ተቀምጧል። ስለዚህ በጣም በቆንጆ ሁኔታ ድራጅተውታል። ሌላስ ምን የተለየ ነገር አለው? በዚህ መጽሐፍ መደብር አዎ። የዚህ የመጽሐፍ መደብር የተለየው ነገሩ ምንድነው መሰለሽ? እያንዳንዱ መጽሐፎች የራሳቸው ባርኮድ አላቸው። ባርኮድ ያላቸው አሉ፣ የሌላቸውን ደግሞ እኛ ባርኮድ ሰርተን ሌብል እንለጥፍላቸው እና ዋጋ አንቺ አይደለሽም ለከስተመሩ ወምትነግሪው ማለት ነው ሲስተም ላይ የተመዘገቡ ናቸው መጽሐፎቹ በባርኮድ ተነቦ ዋጋቸውን እዛው ኮምፒውተር ላይ አይቶ ነው ከፍሎ የሚወጣው ማለት ነው የተለየው አሰራር ይሄ ነው ስለዚህ እዚህ ጋር መጽሐፉን የሚፈልገውን ሲያይ በባርኮድ ማየት ይችላል ዋጋውን ማለት ነው የግድ እናንተ ጋ አይመጣ አዎ ይሄ በጣም ዘመናዊ አሰራር ነው እዚህ ጋር የምናያቸው መጽሐፍቶችም አጋዦች ናቸው አጋዦች ናቸው። ሁሉም ዩኒቨርሲቲ ሌቭል ላይ ያሉ አጋዥ መጽሐፎች ናቸው። ሊትሬቸር አለ፣ ማቴማቲክስ፣ ሪሰርች ለሪሰርች የሚጠቅሙ መጽሐፎች አሉ፣ ለው መጽሐፎች አሉ። እነዚህ ሁሉም አጋዥ መጽሐፎች ናቸው። ስለዚህ እናንተ ጋር መጥቶ የሚጠፋ መጽሐፍ አለ? የለም፣ የለም ብለን ማለት እንችላለን። ልጆች መጥተው የሚደሰቱበት የፈለጉበት የፈለጉትን ነገር የሚያገኙበት ቦታ ደግሞ ይሄ ኪድስ ኮርነር ብለን የምንለው ቦታ ነው። ከአማርኛ ተረት፣ እንግሊዝኛ ስቶሪ፣ መጫወቻዎች፣ አሻንጉሊቶች ምንም አይነት የሚፈልጓቸውን ነገሮች ያገኙበታል እዚህ ቦታ ላይ ማለት ነው። አንድ ሰው ለመግዛት ያሰበውን መጽሐፍ ቆሞ ከመምረጥ ባለፈ እንደዚህ ደግሞ አረፍ ብሎ ሊገዛ ያሰበውን መጽሐፍ በተወሰነ መልኩ አንብቦ በመጽሐፉ ምን አለው የሚለው በዚህ መልኩ እንግዲህ አረፍ ብሎ መምረጥ የሚችልበት ሁኔታም ጭምር መመቻቸቱን ተመልክቻለሁ። ከዚህ ጀምሮ ጫፍ ድረስ እነዚህ የምታያቸው ደግሞ የአማርኛ ፊክሽን መጽሐፎች ናቸው። እንደምታውቂው ያው በጣም ብዙ የሚፈለጉም ናቸው እነዚህ መጽሐፍቶች በአንባቢያን ዘንድ የምናውቃቸው፣ ከድሮቹን ሰመመን የምትገዣቸውን በዛው እየመረጥሽ እየመረጥኩ ነው እየመረጥ እኔም የልብ ወለድ መጽሐፍ ወዳጅ ነኝ እና እንግዲህ የኔ ምርጫዎች ናቸው። መርሽ ካልተወደደብሽ እዚህ ዋጋውን ያው ማየት ትችላለ አይደል። ለፊክሽን መጽሐፍቶች የተዘጋጀው መደርደሪያ በጣም ሰፊ ነው። ለምሳሌ እዚህ ጋር ስለ ሰልፍ ልፍ ሲል አንድ ቦታ አለ፣ ስለፊክሽን አንድ ቦታ አለ፣ አማርኛ አንድ ቦታ አለ፣ ኦሮምኛ አንድ ቦታ አለ ምናምን። ሁሉም ለብቻው ተከፋፍለ የተቀመጠ ነው። እና በጣም ቀላል ነው ለማግኘት መጽሐፍ። ይሄኛው ትዊስትድ የሚለውን ከዛን እሱ ላይ አራት ሌላ የሚቀጥሉ እንዳሉ ታይቼ አራቱንም እና ሌላ ተጨማሪ ገዝቼ ነው የመጣሁት። ብዙ ልጆች ከማንበብ ተለይተው ድረገጽ ላይ ነው እያተኮሩ ያሉት። እንደዚህ ግን ሲታይ ሳቢ ሲሆን መጽሐፎቹን ሲያዋቸው የበለጠ ይደሰታሉ ብዬ አስባለሁ። ወደ ሃርድ ኮፒ አንባቢው እየተመለሰ ገዥውም አብዛኛው እንደምታዩ እየተጠቀመ ነው የሚገኘው ነኝ በጣም ቤስ ሴለር የምንላቸው እንግሊዝኛ መጽሐፎች ናቸው። አንባቢ እንደመጣ አይቷቸው በጣም እነዚህም ብቻ ፈልገው የሚመጣ የተለየ አንባቢ ስላለ፣ ስለዚህ አንባቢ እንደገባ እንዲያየው ነው ፊትለፊት የተደረጉ። አሁን እንቀይራቸዋለን በነገራቸው ለአንድ ሳምንት አሁን እነዚህ ተደረጉ። የሚቀጥለው ሳምንት ደግሞ የሚገቡ አዲስ መጽሐፎች ሲኖሩ እነዚህን አስወግደን ደግሞ ሌሎች እናደርጋለን። ይህ ኒው አራይቫል ቡክስ ናቸው። ስለዚህ አዲስ የገባ ከልቦለድም ቢሆን የተለያዩ መጽሐፍቶች የሚቀመጥበት ቦታ ነው ማለት ነው። ከሁሉም ቅልቅል አዲስ የሆነ ሁሉም ሁሉም አዲስ የሆነ ለወር ለሁለት ወር ያህል ሌላ አዲስ አዲስ እየተተካ እስኪ ድረስ አዳዲስ መጽሐፎችም እዚህ ጋር ለማስቀመጣቸው እኔ መጽሐፍቴን መርጬ ጨርሻለሁ። እንዴት ነው ሰው የመረጠው መጽሐፍ መግዛት የሚችለው? ዋጋውን እዛ ጋር ማየት ይችላል። በባርኮድ በለሽኛ ላስቀድመ እዚህ በኋላ እንዴት ነው ደሞ እነዚህ እነዚህ ባርኮዶች አሉ። ይኸውልሽ አሁን ይሄ ዋጋውን ከነቅናሹ ያሳይሻል። ማሽኑ ቅናሽ አሉ ማለት ነው የመጣው። አዎ ይሄ 500 ብር ነው የሚሸጠው፣ በቅናሹ አራት መቶ ብር ነው። 20% ዲስካውንት አላቸው ሁሉ መጽሐፎች ስለዚህ የፈለግኩትን መጽሐፍ በካሽ ወይም በተለያዩ የዲጂታል አማራጮች መግዛት ይችላል። በሁሉ መክፈል ትችላለች። እዚህ ጋር እንደምታያቸው የተለያዩ ባንክ አማራጮች አሉ። በካሽ ትችላለች፣ በቴሌብር ትችላለች። በሁሉም አይነት የክፍ አማራጮች መገበያ ትችላለች። በጣም ደስ ይላል። እንግዲህ በነበረን ቆይታ መጽሐፍ መደብሩ ምን ያህል ዘመናዊ ለአንባቢያን ለሚገዛው የማህበረሰብ ክፍል በዘመናዊ መንገድ ተደራጅቶ ነው የተመለከትኩት። ስለነበረ ቆይታ በጣም አመሰግናለሁ። በመጽሐፍት መደብሩ በነበረን ጉብኝት እንግዲህ መጽሐፍቶቹ በዘመናዊ መንገድ ተደርድረው ተመልክተናል። ለመግዛትም እንግዲህ ሳቢና ማራኪ ናቸው። በጣም ደስ የሚል ነገር ተመልክቻለሁ። አንድ መጽሐፍ ለመግዛት መታችሁ፣ ሌላም መጽሐፍ እንድትገዙ የሚገፋፋ ጭምር ነው። እኔም እንደዛው ነው የሆንኩት። ስለዚህ አንባቢያን፣ መጽሐፍ የምትወዱ በዚህ መንገድ እንግዲህ መጽሐፍ መግዛት ትችላላችሁ ማለት ነው። ለነበረን ቆይታ ከልብ እናመሰግናለን።